ሰው እንትን እያሉ ስለሆነ እነዚህ ሰዎች አሁን ይሄ ሰውዬ በጣም እኔ አንዳንድ ጊዜ ቆም ብላችሁ ስታስቡ ሰው መሸነፉን አውቆ ኦሬዲ አሁን የነ ሉ ማን ነው? የነ ማህሌት ናቲ ንብረታቸው ሙሉም ባይሆን ግማሽ ግማሽ እየተመለሰላቸው ነው። በየአካውንቱ የበተነው ብር ራሱ ይሄ መስፍን የተባለው ሰውዬ ሴቶቹ እንዳለ እየካዱ ነው ያሉት። በእኔ አላስገባም እያለው ማለት ሞተዋል። ማንም አያውቅም እንግዲህ፣ ማንም አይናገረኝም ብለው ሊሆን ይችላል። ብቻ አብዛኞቻቸው መናገር አይፈልጉም እንደምታዩት ማለት ነው። አሁን ይሄ እዚህ ሰውዬ ስራ ደግሞ እንግዲህ መስፍን ቢሞት እራሱ፣ አሁን ይሄ ሰውዬ ደግሞ ተተክቶ እንግዲህ እነሱም እንትን ለማለት በጣም ብዙ እንትን እያዘጋጀ ነው ያለው። እነሱ ደግሞ ለምንም ነገር እንደማይበገሩ እንግዲህ ታውቃላችሁ። ልዑልም ሆነ ዘላለምም እስከ መጨረሻው ድረስ የዚህ ሰውዬ ጉዳይ ማብቂያ እንደሌለው ታውቃላችሁ። ይሄ ሰው አሁን ላይ በምን አይነት ሁኔታ እንዳለ ኢትዮጵያ ውስጥ ነው ወይስ ውጭ ሀገር ነው የሚለውን ያው ይደርሱበታል። ማን ነው መስፍን የተባለው ሰውዬም አይታችሁታል። በጣም አዛብሮ አዛብሮት አዛብሮት ልክ መርዝ የበላችሁ አይጥ ይመስል ዛብሮ ዛብሮ መጨረሻው ለነሱ መድኃኒት ልኮ ሁሉን እዛ የሚሰሩትን ከካሜራ ጀርባ ያሉትን ሁሉ ለማጥቃት ሞክሮ ነበር፣ ግን እሱ ለሰው የቆፈረው ጉድጓድ ሞልሶ ሲገባበት እንግዲህ እናንተም ተመልክታችኋል ማለት ነው። ይሄ አስቻለው የተባለው አሸናፊ የተባለው ሰውዬ ምን አስቦ እንደሆነ አላቅም እንግዲህ ለነሱ ወጥመድ እያዘጋጀ ሴቷም እንግዲህ ያው እውነቱን እየተናገረች ነው። ሌሎችም ሁለት ወንዶችም እንግዲህ በአሸናፊ በኩል የመጡ ለእነ ልዑል እንደዚህ እንትን ለማድረግ የመጡ ሰዎች ነበሩ። እነሱንም ልዑል ደርሶባቸዋል ማለት ነው። ግን ጥንቃቄ የሚያስፈልገው ነገር ነው። አሁን ላይ እነሱ መዘናጋት የለባቸውም። ልዑልም ሆነ ዘላለምም በደንብ ጥንቃቄ ያስፈልጋቸዋል። ይሄ ሰውዬ መስፍን እንኳን ቢሞት ይሄ አሸናፊ የተባለው እስካለ ድረስ ተይዞ ፍትህ እስከሚያገኝ ድረስ እነሱ ሰላም ነው ብለው እንደፈለጉ መንቀሳቀስ ያለባቸው አይመስለኝም። ያው ስራቸውን ስለሚያውቁ ሁለቱም ከባድ ነው። ብቻ እግዚአብሔር ይጠብቃችሁ። በመጀመሪያ ባላችሁበት እንደዚህ አይነት ስራ ስትገቡ ያው ሁል ጊዜ እንደዚህ ነገር ያጋጥማችኋል። እነሱ ለሰው የሚጨነቁ እንደዚህ ለሰው እንትን የሚሉ ደግሞ ለእነሱ የሚጨነቅላቸው ፈጣሪ ይድረስላቸው ነው የምለው፣ ሌላ ምንም አልልም። የዚህ ሰውዬ ጉዳይ አሁን በጣም እስካሁን ድረስ ችላ ብለውት ነበረ። አይታችኋል፣ እስካሁን መስፍንን ነበር የሚያሳድዱ ይህን ሰውዬ አብዛኛው ውጭ ሀገር ነው የሚሄደው ስለሚሉ ብዙም ፍለጋ በሱ አንትን አላሉበትም ነበር። ግን አሁን እውነቱ ሲወጣ ሰውዬው በጣም እንትን ብሎታል። ታውቃላችሁ። አንደኛ ንብረታቸው ሙሉ እየተመለሰላቸው፣ እነዛኞቹ ምንም አይነት ጥቅም አያገኙም። አሁን አስቻለው በሉት ያው መስፍንስ ሞቷል። ሰው ይሄም እንትናቸው ስለቀረባቸው ሰውን ለመበቀል፣ ሰውን እንትን ለማለት፣ ሰውን ለማሳደድ፣ ለማሰቃየት ቆርጦ ተነስቷል ማለት ነው። ይሄ አሸናፊ የተባለው ሰውዬ ያው እንግዲህ እግዚአብሔር ይጠብቃቸው ብቻ እኔ አሁን አሁን በአሁን በአሁኑ እንትን ይህን ሰውዬ እንደምንም አድርገው መያዝ አለባቸው። ዝም ብለው ቼላ ካሉት እነሱ ሊያጠቃቸው ወይም ሊጎዳቸው ስለሚችል ዝምታ እንትን ይላል። እነሱ ዝም ዝም ስላሉት ነው አሁን ሰውዬው ሰውን እንትን እያለ ሰው እያሰማረ ለእነሱ ወጥመድ እያዘጋጀ ያለው እና እነሱ ደግሞ ተለው ብለው ይህን ሰውዬ ይዘው ተገቢውን ቅጣት ማግኘት አለበት። እንግዲህ አንዳንድ ሰዎች ያው ለብር ሲሉ ብዙ ሰዎች ሕይወታቸው ተበላሽቷል። እንዳያችሁ በመስፍን ዙሪያ በጣም ብዙ ሰዎች ልጆቻቸውን ትተው እስር ቤት ስንቶች ናቸው ያሉት። አሁንም ይህን ራሱ አይማሩም፣ ከዚህ አይማርም ሰው ያው እንግዲህ ገንዘብ ከተባለ ወደ ገንዘቡ ነው የሚሄደው ሰው። አብዛኛው ሰው ይሄ ነገር ምን ያመጣብኛል፣ ነገ ጠዋት ምን ይደርስብኛል ብለው አያስቡም። ያው እንግዲህ የሰው ልጅ አስተሳሰቡ እንደ መልኩ ምንም ሁሉም አንድ ስላልሆነ ያው እነሱ ወደው ፈቅደው ከገቡ ምንም ማድረግ አንችልም። ግን እነ ዘላለም እና ልዑል ራሳችሁን እንድትጠብቁ እንግዲህ ያው እግዚአብሔር የሚጠብቃችሁ እናንተን ለሰው ብላችሁ ነው እንደዚህ እየተሰቃያችሁ ያላችሁት፣ ደግሞ ፈጣሪ ለእናንተም እንደዚህ የሚያስብላችሁን ክፉን ነገር ያርቅላችሁ መልካሙን ነገር ያሰማን። ክፉ ክፉን ነገር ያርቅላችሁ ነው ምለው። የዚህ ሰውዬ ተይዞ ደግሞ ልክ እንደ መስፍን እስከምንገላገል ድረስ ትንሽ ረፍት ሚነስ ይመስላል። እነሱም ትንሽ ልውልም ባለፈው አሞት ነበር አይታችኋል። ጭንቀትም ሊሆን ይችላል። አንደኛ መስፍን ፊታቸው ላይ የሞተው ራሱን ሲያጠፋ ያም ሁሉ ጭንቀት ይመስለኛል። ያው ለትንሽ ጊዜ ጠፍቶ ነበር። አሁን ግን ቢመለስም አንደኛው መስፍን ደግሞ መጥቶባቸዋል ማለት ነው። ይህንን ደግሞ እንዴት አድርገው ማወጣት እንዳለባቸው እነሱ በደንብ ያውቃሉ። ያው እውነትን ይዘው ስለሚጓዙ በምንም እንትን ቢል እውነት አሸናፊ ናት ማለት ነው። የዚህ ሰውዬ ጉድ እስከ መጨረሻው ድረስ ካያችሁ ምን እንደሚደርስ እንግዲህ እናያለን። ልክ እንደ መስፍን ማለት ነው። ያው እነሱ ሰው እንዲሞት አይፈልጉም። በመስፍን ሞት ራሱ በጣም እየተጸጸቱ እንዳሉ ታውቃላችሁ አይደለም። አሁን ሌላ ነገር እና ይቅር ነ ማለት ነው። ያው የሰው ልጅ ማንም ሰው እንዲሞት አይፈልግም። ግን አንዳንድ ሰው ደግሞ በጣም ያበዛዋል። የእውነት ሕሊና የሚባል ነገር የላቸውም። ገንዘብ እና ገንዘብ ብቻ ነው የሚያሳድዱት። ለማንኛውም ሁለታቸውንም ክፉውን ነገር ያርቅላችሁ እያላችሁ መርቋቸው ምንድነው ጸሎት አድርጉላቸው ያው እንግዲህ አሸናፊ የተባለው ሰውዬ እስከሚያዝ ድረስ ትንሽ የሚያሰጋ ነገር ነው እስካሁን ድረስ አድብቶ አድብቶ ከየት እንደመጣ አሁን ባላቅም አሁን ላይ እንዴት ሊመጣ ቻለ ይሄ ሰውዬ ውጭ ሀገር ነው እየተባለ ነው እንዴት መጥቶ ሰው ሊያዘጋጅ እንደቻለ ዙሮ ዙሮ ምንም አለ ምንም፣ ታውቃላችኋ። ከመስፍ ማን ነው፣ ከልውል ከዘላለም ምንም አይነት መረጃ እንደማያመልጥ ታውቃላችሁ። ግን ዙሮ ዙሮ አሁን የዚህ ሰውዬ መጨረሻ ለማየት ያበቃችኋል። ተይዞ መቀጣት አለበት። ሰው መሞት የለበትም። እንደ መስፍን ይሞት ብዬ እኔ በሰው ህይወት አልፈርድም። ማንም ሰው እንዲሞት አልፈልግም። ግን ደግሞ ትክክለኛ ቅጣቱን ማግኘት አለበት ብዬ ነው ማምነው። መስፍን ማለት አሸናፊ ነው። አሸናፊ ማለት መስፍን ነው። መልክና ከለር ብቻ ነው የሚቀያይራቸው እንጂ ሰዎቹ አስተሳሰባቸው ምናቸው፣ ለሰው የሚጨቁኑት ነገር ምናምን፣ ሁሉም አንድ አንድ አይነት እንትን ነው ያላቸው አስተሳሰብ። ሰው ሁለቱም መቀጣት አለባቸው። እያንዳንዱ ያሰራውን ማንም ሰው እየሰራው ነው የሚያጭደው። መስፍን ለልጆቹ ምንም ነገር ትቶላቸው አልሄደም በተለያዩ ሴቶች በትኖ በትኖ በትኖ ብሩን መጨረሻውን እያያችሁ ነው እንግዲህ ልጆቹ እንኳን ምንም ነገር እንደሌላቸው አሁን ላይ የቤት ክራይ እንኳን መክፈል እንደማይችሉ እንግዲህ፣ ከገዛ ሚስቱ ልጆቹ ያያችሁት ነው ማለት ነው። የመስፍን ብር እንግዲህ ይህን ያክል ነው። ለሰው እስከ መቶ ሁለት መቶ ሺህ ሰው እያስገባ ግን ለልጆቹ ምንም ነገር አስቀምጦላቸው ይሄድ የለም። ለልጆቹ ያስቀመጠው ምኑን ነው? የእሱ ጸባይ፣ የአባቱ ክፋት ሰው እንዳይቀርባቸው ሰው ጋር አብረው እንዳይኖሩ እንደዚህ አድርጎ ነው እሱ የሄደው። ምንም አይነት ስም የሌለው ሰውዬ ማለት ነው። አሁን የዚህ ሰውዬ አሸናፊ የተባለው ሰውዬም ልክ ከሱ በምንም ስለማይተናንስ ተይዞ መቀጣት አለበት። ልክ እንደባለፈው ደግሞ ስህተት እንዳይፈጠር፣ ያው እነሱ ወንጀለኞች ታውቃላችሁ፣ ሲያዙ ሞትን ነው የሚመርጡ። ሽንፈት ወይ የሆነ ተይዤ እስር ቤት መቀመጡ ምናምን እሱን አይፈልጉም። እና እነሱ ደግሞ ያው በተጠንቀቅ ይሄ ምስል እንዳይሞትባቸው እንግዲህ ብቻ በጣም አስቸጋሪ ነው። በእያንዳንዱ ሰከንድ የምናየው ነገር ከባድ ነው። ልቡ ነው የሚያስጠላው ሁላችንም። የእውነት ሰው በሰው ገንዘብ እንደዚህ ድርቅ ብሎ ሰውን ማሰቃየት እግዚአብሔር ይቅር ይበለን። ብቻ ቸርቸሩን ወሬ ያሰማን። ልብ ለለላቸው ልብ ይስጣቸው፣ ቀልብ ይስጣቸው እግዚአብሔር። አስቸጋሪ ነው በጣም የእውነት። ምን አይነት ትንት እንደደረስንም ባላቅም። ሰው ከፍቷል። በቃ ገንዘብ ብቻ ነው የሚያሳድደው። ሰው ከስተት እኮ ከተማረ ጥሩ ነው አይደለ? እነዚህ ግነት እንደምታዩት እንደው አሁን እኮ ምንም አይማሩ በቃ። ሞር አሁን መስፍን ሞቷልም፣ በመስፍን ዙሪያ በጣም ብዙ ሰዎች ልጆቻቸው ትተው፣ ስንት ነገር ትተው፣ ስራቸው ትተው የተከበረ ስራ ያላቸው እስከ ሐኪም እስከ አስተማሪ እስከምን ድረስ ናቸው እንግዲህ እስር ቤት ያሉት። በመጀመሪያ እነሱ እኔ ለነሱ ቅንጠት ታክልም እንደማላዝን ታውቃላችሁ። ሰውን ሲያሰቃዩ መርፌ ሲወጉ በደረቅ እና ለእንደዚህ አይነት ሰው ብዙም እንትን አለ አልጨነቅ ብቻ እግዚአብሔር ልቦና አይስጠን፣ ልብ ለለለን። በተለይ ለሰው ክፎ መጥፎ የምናስብ ሰዎች እግዚአብሔር ልቦና አይስጠን። እግዚአብሔርን ነው ምላቸው። ከባድ ነው በጣም። መተሳሰብ የሚሉት ነገር ቀርቷል። በቃ በስማ ለማንኛውም፣ የምወዳችሁ የማከብራችሁ ቤተሰቦች የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ለምታደርጉልን አስተያየት፣ ሰብስክራይብ፣ ላይክ ለምታደርጉ ከልብ ከልብ ከልብ ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሰንብቱ፣ እንወዳችኋለን እያላችሁበት ሰላም ፍቅር ይብዛላችሁ እያልን የዛሬው ቪዲዮ ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቻው። ቪዲዮ ስገቡ ፕሊዝ ላይክ እያረጋችሁ ጀምሩ። የእውነት ላይክ በጣም ቅዝቅዝ ብሏል። ላይክ እያረጋችሁ ጀምሩ። ምንም ችግር የለውም። የእናንተ ላይክ ለእኔ ያበረታታኛል ማለት ነው። ላይክ አድርጉ። ለማንኛውም ባይ ባይ። ሰላም ሰላም። ብዙ ይብዛላችሁ በያላችሁበት።